አርቲስት ብሩክ የሺጥላ ከአሜሪካ ድምፅ ጋር ቃል ለመጠየቅ ፈቃደኛ ስለሆንክ እንዲሁም ስላገኘንህ ደስ ብሎናል። ውይይታችንን ከመጀመራችን በፊት እንግዲህ ብዙዎች የሚጠይቁት ጥያቄ ስለሆነ ከዛ ነው የምነሳው። ከሰሞኑ የጤናህን ጉዳይ በተመለከተ ለመታከም በሚል የተለያዩ ኤግዚቢሽኖችና ዝግጅቶች ስታካሄድ ነበረ። አሁን ያለህበት የጤና ሁኔታ ምን ይመስላል? እኔም በጣም ደስተኛ ነኝ። ጥያቄ ጉልበት ነቅላ ህክምና ለማድረግ እየተዘጋጀው ነበረ ያንን ህክምና ለማሳካት ስንል የገቢ ማሰባሰቢያ አዘጋጅተን ነበረ በሸራተን ሆቴል እና ያ ደግሞ የገቢ ማሰባሰቢያ የራሴ ስዕሎች ለጨረታ ቀርበው ለኤግዚቢሽን ቀርበው በዛ በተገኘው ገንዘብ ነው አሁን ለመታከም ዝግጅት እያደረግኩ ነው። ወደ አፕሪል ሀያ ሶስት አራት ወደ ስዊድን በመሄድ ህክምናውን ለማድረግ ተዘጋጅቻለሁ። እግዚአብሔር እንግዲህ ጨርሶ እንዲምርህ ነው የምንመኘው። የዛሬ ርዕሳችን ልንወያይበት አንተን የጋበዝንበት ምክንያት ወጣት አካል ጉዳተኞችን በተመለከተ ያሉ አማራጭ ሁኔታዎች ምን ይመስላሉ? ምን ተሻሽለዋል? ምንስ ደግሞ ሊደረግ ይገባል? እነሱን በስኬት ለማብቃት የሚለው ጉዳይ ላይ ነው። እና እንደው አንተ ወጣቶች ሲያገኙ ምን ይለሃል? የሚጠይቁ ጥያቄ አለ ወይም ደግሞ የሚሰጡ አስተያየት አለ? እስኪ ከዛ ቀለል አድርገን ጀምር። በጣም ማረሰው ገጠመኝ ማለት ነው። አንድ ቦታ የሆነ ጥርስ ሞኝ ጥርሳችን ቤት እየገባው ነበር እና ልክ መንገዱ ላይ መግቢያው ላይ አንድ ሰው እያስቆመኝ እና በጣም እያለቀሰ ነበረ ሲነግረኝ የነበረው እና ባለቤቱ ሞታለች፣ ግን ልጁ አካል ጉዳተኛ ሆና ነው የተፈጠረችው እና እሱ በዛ ሁኔታ ውስጥ በጣም ያው፣ ማህበረሰቡ የሚሰጠንን ስም ታውቂያለሽ። ብዙ ነገሮች፣ ችግሮች አሉ አይደለ አካል ጉዳተኛ ላይ እና በዛ በዛ የተነሳ ልጁን ከቤት አስወጥቷ አያውቅም ነበረ እና የሆነ ቀን እኔ የኔ ፕሮግራም በቴሌቪዥን ታይቶ ነበረ፣ ኢቲቪ ላይ ወይ ኢቤስ ላይ መስለኝ፣ ላስተዋውሰን ብቻ የመጀመሪያዎቹ ኢንተርቪዎቼ መካከል ነው። እና ያንን ኢንተርቪው አይቼ በቃ በጣም ነው የተረበሽኩት አለኝ። ምክንያቱም እሱ ልጁን ከቤት አውጥቷ አያውቅም፣ ጎረቤቶቼ ሁሉ ልጅ እንዳለኝ አያውቁም አለኝ። ያንን ሁሉ አመት እንግዲህ አስቢ። ምክንያቱም አካል ጉዳተኛ ነች መንቀሳቀስ አትችልም። ስለዚህ ማለት ሊሰጠው የሚችለውን ስም ያስባል። ብዙ ነገሮች አሉ ተያይዘው እና ከዛ በኋላ ግን አንተ እንደዚህ ወጥተህ ሳይህና ኤግዚቢሽን ስታቀርብ ስትናገር ሳይህ በእኔ በራሴ በጣም አፈርኩ። እና መጀመሪያ ረኩታ ላይ ቤተ ክርስቲያን እጄ ንሳ ገባዋለኝ እና ከዛ ለልጄ ዊልቻር ገዛውላት አለኝ። እና ዊልቻር ገዛውላት እና በየመንገዱ ይዣት በቃ እየዞርኩ ነበር። እና በቃ ለሰው ሁሉ ልጄነች እያልኩ እየተናገርኩ ነበር አለኝ። እና ይሄ ከማረሳቸው ትልልቅ ገጠመኞቼ አንዱ ይሄ በጣም ደስ የሚልና ልብ የሚነካ ታሪክ ነው። እንደው እንግዲህ ብሩክ፣ አካል ጉዳተኞች በማህበረሰቡ እንደማይፈለጉ እንደሚደበቁ ሆነው ነው እየኖሩ ያሉት፣ እና ግን ደግሞ ለውጦች አሉ። ከበጎ ነገር እንጀምርና ምን አይነት በጎ ነገሮች መጥተዋል ትላለህ? ባለፉት አመታት የተለወጡ ነገሮች አሉ? ወይም በሁለት መልኩ ማየት ምንችል ይመስለኛል። አንድ በጣም አስቸጋሪ ጊዜ ነበረ፣ ሁለተኛ ደግሞ ያንን አስቸጋሪውን ነገር ደግሞ በመጋፈጥ ብዙ በር የከፈቱ ሰዎችም የተፈጠሩበት ጊዜ ነበረ። ብዙ የቴሌቪዥን ፕሮግራሞች አካል ጉዳተኛ ላይ የሚሰሩ ፕሮግራሞችም የተፈጠሩበት ጊዜ ነበረ። ለምሳሌ በሮች ይከፈቱ የሚል ፕሮግራም ነበረ፣ አይ ቲንክ አዲስ ቲቪ ላይ መሰለኝ ይቀርብ የነበረው የዛን ጊዜ እና እሱ ፕሮግራም በተለይ በጣም ከፍተኛ ተጽዕኖ የፈጠረ ፕሮግራም ይመስለኛል በጊዜው ማለት ነው። እነዚህ እነዚህ ፕሮግራሞች መብዛታቸው በየቤቱ የተደበቁትን አካል ጉዳተኞች ማውጣት እንዲችሉ ወላጆቻቸው እንዲህ ልጆቻችንን ለካ እኛንን ነን የያዝናቸው እንደነዚህ ልጆች መስራት ይችላሉ፣ እንደነዚህ ልጆች ስኬታማ መሆን ይችላሉ፣ ከነሱ አልፎ እኛንም መርዳት ይችላሉ ብለው ማሰብ እንዲችሉ፣ ማግባት ይችላሉ፣ ልጅ መውለድ ይችላሉ፣ ማህበረሰብን መመስረት ይችላሉ የሚሉትን ነገሮች ራሱ አብዛኛው ሰው እንትኑ አልነበረውም እውቀቱ አልነበረውም። እና ይህንን ነገር ግን ሰርተው በማሳየት ብዙ አካል ጉዳተኞች እነሱ ዋጋ ከፍለው ለሌሎቹ አካል ጉዳተኞች፣ በተለይ ደግሞ አሁን ላሉት አካል ጉዳተኞች ትልቅ በር የከፈቱ ይመስለኛል። ወደ ተግዳሮቱ ደግሞ እንሽ ሀገር አሁንም ያሉ ትኩረት ያልተሰጣቸው የሚባሉ ተግዳሮቶች አሉ። ብዙ ጊዜ በመገናኛ ብዙኃን ሊባሉ ይችላሉ፣ ግን በድርጊት ተፈጻሚ ያልሆኑ ነገሮች ይኖራሉ። እናንተ ደግሞ አንተም እንደ አካል ጉዳተኛ በደንብ የምታስተውለው ነገር ይኖራል እና ምንድን ናቸው ቅድሚ ያልተሰጣቸው የሚገቡ ነገሮች ትኩረት ያልተሰጣቸው ብለን የምታስበው አብዛኛው ከትምህርት አሰጣጥ ጋር ከትምህርት ሁኔታ ጋር ለአብዛኛው ተማሪ ተደራሽ ያልሆነ ወይም ደግሞ በተጻፉ ሕጎች ላይ ይኖራሉ፣ ነገር ግን ተፈጻሚነታቸው በጣም በአጠራጣሪ ሁኔታ የምናያቸው ብዙ ነገሮች ይኖራሉ። ለምሳሌ ከትምህርት ቤቶች ለዊልቸር አመች ናቸው ወይ? ምክንያቱም ትምህርት ቤቶች ሁሉንም አካል ጉዳተኛ ሆኑም አካል ጉዳተኛ ያልሆነውንም ሰው በእኩል ማስተማር እንዲችሉ የሚል ሕግ ወጥቷል። ነገር ግን ሁኔታዎቹ ግን ያንን ይፈቅዳሉ ወይ? በተለይ ደግሞ በከተሞች እና በገጠሮች አካባቢ ያሉበት ሁኔታ በገጠሮች ሲሆን የበለጠ ደግሞ ሁኔታዎች በጣም አስቸጋሪ የሚሆኑበት እኛ ብዙ ጊዜ አዲስ አበባ ያለን ሰዎች አዲስ አበባ ሙሉ ኢትዮጵያ ትመስለናለች። ማለት አዲስ አበባ ሁሉ ነገር ሲመቻች፣ የተወሰኑ ነገሮች የተሻሻሉ ነገር ሲሆን ሁሉም ኢትዮጵያ ላይ ያለው አካባቢ ልክ እንደኛ ይመስለናል። ነገር ግን በሌሎቹ ክፍላት ሀገሮች ውስጥ ደግሞ ያሉት አካል ጉዳተኞች የበለጠ ተጎጂ የበለጠ የተገፉ የበለጠ በማህበረሰቡ የተናቁ ሆኖ ነው የምናገኛቸው እና አሁንም ከበፊቱ የበለጠ ብዙ መሰራት እንዳለበት ነው እኔም ማስበው ማለት ነው። መልካም ብሩክ፣ የያስኳቸውን ሀሳቦች እና ጥያቄዎች ያው አጠር ያለ ስለሆነ ፕሮግራማችን ጨርሻለሁ። ግን እንደ አንተ ቢጨመር ወይም ደግሞ አጽንኦት ቢሰጥበት የምትለው ነገር ካለ አካል ጉዳተኝነት ላይ እና አርቲስት ስነ ጥበብ ላይ አንድ ነገር ልበልሽ። ብዙ ጊዜ ማየው ችግር ማለት ነው፣ ብዙ ጊዜ ማየው ችግር፣ አንድ ችግር፣ ብዙ አካል ጉዳተኛ የሆኑ ጓደኞች አሉኝ፣ ሰዓሊዎች ወይም በተለያየ ስነጥበብ ዘርፍ ላይ የሚሰሩ የስነ ጥበብ ሰዎች ማለት ነው ጓደኞች አለኝ እና ከነሱ ጋርም ቁጭ ብለን በምንወያይበት ጊዜ፣ በምናወራበትም ጊዜ፣ እንዲሁም ደግሞ ስራዎቻችንን በምናቀርብ ጊዜ አንዳንድ ጊዜ ስራውን ከማድነቅ ይልቅ ስራውን በአዘኔታ ማድነቅ እንታዘባለን እና ይሄ በጣም የተሳሳተ ሀሳብ መግለጽ ነው ብዬ አስባለሁ። ምክንያቱም እኛ ልንታይ የምንፈልገው ወይም ደግሞ ስራችንን እንዲታይ የምንፈልገው እንደ ስነ ጥበብ እይታ ነው እንጂ የእኛ የአካል ጉድለት በስራው ላይ ምንም አይነት ደረጃ እንዲፈጥር አንፈልግም። እሺ ብሩክ የሺጥላ፣ በጣም ነው የማመሰግነው፣ በአሜሪካ ድምጽ ስም እንግዳችን ስለሆንክ። እግዜር ስጥልኝ። እሺ እኔም በጣም አመሰግናለሁ።